አሰላም አለይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች፣ ውድ ገዳ ልጆች በያላችሁበት አለም ዳርቻ ሰላማችሁ ብዙ ክትረፍ ይበልልኝ። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። ይላልሆኝ እናት አባት ያላችሁ እህት ወንድሞች፣ ሙስሊም ክርስቲያን እህት ወንድሞች ረጅም እርሜ ከጤና ጋር ሰርታችሁ አስደስታቸው ማለት ነው። በነገራችን ላይ እማማ ጨቤ በቃ ሁልጊዜ ፕራንክ ትደረጋለች ታደርጋለች፣ ግን ዛሬ እናቷን ስታደርግ ወላሂ፣ ወላሂ አለቀስኩ። እኔም ባይረገፈ፣ ለምን እናቴ፣ እናት ውድ ነች እኮ በዚች አዱንያ ላይ እናት። ሱማ ኡምክ፣ ሱማ ኡምክ፣ ሱማ ኡምክ፣ የእናትን ሀቅ ሶስት እጅ ነው ያደረገው አላህ ሱብሃነ ወተዓላ። እናት እናት እናት አንድ ሁና አስቸገረች ለሰው። ምነው እንዳክስት እንዳጎት ሶስት አራት ብኮን ጥሩ ነበረ። ግን እናት አንድ ነች፣ መተኪያ የሌላት እናት። ቢጤ የላትም አምሳያ የላትም። እናት ታመለጠች አንድ ጊዜ መመለሻ የላትም። እና እማማ ጨቤ በአቅሟ ቤቷን ግቢዋን አስተካክላ ባለፈው ከቤት ወጥቻለሁ ብላ ነበር እሷ አባረኛለች እያለ ን ብዙም አልተከታተልኳትም። ግን እናት ያባረረችን እያለች ነበር እና ዛሬ ባላት አቅም ቤቷን አስተካክላ ግቢውን ዙሪያውን አሳጥራ ማለት በቆርቆሮ አሳጥራላት። ቤቷን አስተካክላ ተጠፋችበት። እሷ ያንን እስከምታስተካክል ድረስ ነው ወጥቻለሁ። በኋላ እማማ ጨቤ እናቷን ወደ ክስቷ ቤት እንድትመጣ አድርጋ አራት ቀን ምናምን ቆይታ በአራት ቀን ውስጥ ቤቱን አስተካክላላት። እንደዚህ ትጠብቃት። እናትየቱ ደግሞ የልጇን መጥፋት ነበር የምታሳስባት የነበረው የምትጭናት እናት ናትና

እንዶ ልጅነትን በሰው ሀገር ጨርሼ አንቺ ጉልበት ስቲ ደክም ማየ በሰው ሀገር እኔ ሳላገኝ ስታልጦርሽ ከርሽ ወደማይቀረው አኬራሽ አላ ረሃሚክ ያ ረቢ። ሴት ልጅ ከወንድ ልጅ አስርጅ ትቻላለች። አንዳንድ ቤተሰቦች ወንድ አልወለርን ምናምን ይላሉ። ሴት ልጅ ጠቃሚ ወላ ስም ወላ ሴት ልጅ በጣም እና ስማት እስኪናት ማለት ነው።

ብዙ የተቆራረጡ ችግኞች አሉ፣ ያለ ፕላን የተተከሉ የሆነ ጎጆ ብቻ። ብዙ የሚቀረው ነገር አለ ገና፣ ሽንት ቤት፣ ኩሽና፣ ምናምን ወዘተ ይሰራል። ግን እስከዚህ ሁሉ ቀን አንቺን እዛ የሰው ቤት ምናምን አላቆየሽም ብዬ ነው። አራት ቀን ውስጥ እንደዚህ ተለወጠ። ኑሮሽ ይለወጥ፣ አሜን። አዲስ አሰላቱ ወሰላም አለ ረሱሊላህ ስለ ላ ለ አሜን። መወለድሽ አዲስ ማግኘትሽ አዲስ መገኘት ዱኛ ምግርሽ ስር፣ አሜን። አንቺ አላ ደግሞ ለአንቺ ወኪል ወዳጅ ያውጣለች፣ አሜን። ጌዛሽን በልጆችሽ አግኝ

ይችል ምርቃን ማን ያገኛል? እናት እኮ ምርቃን ወላህ፣ እናታችን ካርማት ማለት ነው። ወንድ ልጅ ከስንት አንዳንድ ነው እንጂ ሚስት ታገባ በኋላ አላህ ያብጃት ያቺ የምትመጣው ሴትዮ ማለት ነው። ያልሆነውን የሆነውን ለሱ ተቀብለዋለች። ወንድ ልጅ ደግሞ በሚስቱ የሚቀየር አስለን አዱንያ ኬራው ማያምርለትም ወላህ። እናት እናት እኮ ምትክልላት ናት። እናት እኮ እሷታ ትበላ ለእኛ የምታበላ እሷታ ትለብስ ለእኛ የምታለብስ እሷታ ትቀባ ለእኛ የምትቀባው እናት እኮ ቢስሚላ አባት ያው የውጭ ውጭን አባትም አባት ነው ሁሉም ቦታ አላቸው ግን የእናት በጣም ከባድ ነው ያው አላህ የፈጠረን ከእናትም ከአባትም ነው እና የሁሉም ቦታ አላቸው እናት እና አባታችሁን ባላችሁ ነገር እንደዚህ እኔ ወላሂ፣ እምባያን የረገፈው ለምን እኔ እንጃ። ሊዳማ ሊዳማ ባይ ጭዶት ይባላል። ወደኋላ ብናስበው አይመለስም፣ አንዴ ካመለጠ ማለት ነው። አንዴ የተዘጋ በሩ በእናታቸው ዙሪያ አሁንም እምባይ እየፈሰሰ ነው፣ ወላ እያለቀስኩ ነው ማለት ነው። እና የእናት እናት ሞትና ድንጋይ ላይ መቀመጥ እያደር ይቆረቆራል ይባላል። እናት መተኪያ የላትም። እናቶቻችንን የሞቱብን ደግሞ አላህ በጀነተል ፊርዶስ ሰብስቦን ያገናኘን። እስከዛው ድረስ እኛም ወደ እነሱነን አንቀርም። የአስር ሀብታም ብንሆን የአስር መኪናውንም፣ ፎቁንም፣ ምንንም በቃ ብንይዘው ይችን አዱንያ ጣፋጭ ጣፋጭ ምግብ አለች በዚች ምድር ላይ የተባለኝን ሁሉ አዱኒያ ሰጥቶን ብንበላ ብንጠጣ ከዛች ቀብር የሚያድንን ማንም የለም። ልብሱንም ብንቀያየረው ወርቁንም ብንለብሰው ረጋፊ ነው፣ ጠፊ ነው ሁሉም። እናታችሁን ካርሙ፣ እናታችሁን ጠይቁ፣ ባላቸው አቅም ማለት ነው። እናት ወላሂ እኛ እኳ በውጭ ዓለሙ ላይ እያለን እንቅልፍ አተኛም። ምን ሆነ ይሆን ምን ሆነ ይሆን እንዴት ሆነ ይሆን፣ አላህ ይጠብቅልኝ፣ አላህ ይጠብቃቸው ብላ ዱዓ፣ ማድረጓ ብቻ ለእኛ ወላሂ። እኔ ሆነ ራሴ እናት ነኝ አይደል? በሰገርኩ ቁጥር ለልጄ ያረብ ሰማይና መሬት የዘረጋህ ጌታ እስተ ውደቱ ልጄን ጠብቅልኝ ከሁሉም ነገር። ያ አላህ እኔ ጋር እሱ እኔ አጠገብ ብሆን እሱ አጠገብ ብሆን አንተ ታልጠበክልኝ አይኖርም። ግን ጠብቀው፣ ከኋላ ከፊቱ ከመጥፎ ነገር ሁሉ ጠብቅልኝ። ዒልሙን ትምህርቱም ይግባው አግራለት ብየዱ አደርጋለሁ። በቃ እሷም እናትም ሁልጊዜ ለእኛ እንደዝች ናት። ወላሂ እኔ ስደውል አገር ስደውል እናቴ በነበረችበት ሰዓትማ እንዴት ነች ይላት። ፋጦ ዛሬ ዶዓ ሳደረግ ነበረ፣ ልጄ አላህ ልጆችን ታታሰማኝ እንዳታድር እያልኩ ነበር። አልሐምዱሊላ፣ ድምፅሽን ሰማሁ ልጄ፣ ደህና ናችሁ ሁላችሁም ብላ እተኛለሁ፣ ዛሬ ጥሩ እንቅልፍ እተኛለሁ ትላለች። ስልክ እኮ ተላናግራ ስንቀር በሩቅ አገር ሁነን ማለት ነው። እና እህት ወንድም ብትሉትም እህት ወንድም አይልም። ኑ በቃ ለራሳቸው እንደዚህ ቸግር ወይ እንደዚህ ፎቶ እንደዚህ ከስንት አንዳንዶቹ ልንዋደድ ልንተሳሰብ እንችላለን ግን አብዛኛው ማን እንደናት እና ይክሮ ማለት ነው። ይክራም እማማ ጨቤ በሆነ በሆነ ነገር ልጅ አለች። ሴት ልጅ ወልደሻል። አንቺም አንቺም በልጅሽ አግኝው ይካስሻላ ይህን ሁሉ ደግሞ የምናደርገው የምታደርገው አላህ ያው ዩቱብን ብሰሪ በዛም በዚህም ማግኘት ነው የሚያስደረገውና አጌታችሁ እናትና አባታቻችሁን የምትካድሙ ያርጋችሁ። እናንተም የክርዬ ደግሞ እንዳሽ እንዳለችሽ አላህ ስብሀነው ተዓላ እርዝቅ በርዝቅ ላይ ገንዘብ በገንዘብ ላይ እርሜ በእርሜ ላይ ሰደቃ። ከቤት ነው የሚጀምረው፣ እመኑኝ እናት እየተቸገረች እናት እያጣች ለሌላ ሰው ይውልኝ እስሙልኝ የምታሽቃብጡ ጊዜ ጉዳይ ነው እንጂ ዋጋ ትከፍላላችሁ። እናታችሁን ጠይቁ፣ አባታችሁን ጠይቁ። ሰደቃ ከቤት ነው የሚጀምረው። አስለን እናት እየተቸገረች አባት እየተቸገረ ለሌላ ሰው ብታደርጉት አላህ ስብሐነ ወተዓላ በምንም ነገር ተቀባይነት የለም። የስር እናት ብትበድላችሁ ማለት ነው። እናታችሁን ጠይቁ፣ አስደስቷቸው የዘራችሁትን ታይዳላችሁ፣ በምድር ላይ ማለት ነው። መሀመካን እመኑኝ እመኑኝ ያስር ደስታቱ ነው። ወላሂ ነው የምትምላችሁ። በቃ ያስር ጀባር ብኮኑ ኃይለኛ ብኮኑ እናንተ በቃ እኔ እንጃ። መልሱ ከናንተ ነው። አላህ እናትና አባቶቻችሁን ረጅም ዕድሜ ሰጥቶላችሁ አስደስቷቸው ተመኘሁኝ። እኔም እናቴ ኑራ በነበር እንደዚህ አደርጌላት ነበር እላለሁ፣ ግን አልቃሻነኝ፣ ሆዴ ይመስለኛል። ግን ያው ዱዓም አደርግላት፣ ጀነትን ነው ለእናቴ አልሐምዱሊላ። እናቴ በአመማት ሰዓት፣ ሰው በሚያስፈልጋት ሰዓት አይቻታለሁ። ትንሽ ወራትም ቢሆን አራት ወርም ቢሆን ከእሷ ጋር ቆይቻለሁ። መረቃኛለች። ያው አይገባትም። ያች ምንም ያህል አይደለችም። እሷ አንድ ቀን ያማጠች ምጥ ይዟት ያማጠችው ያህል እኳ አይደለም ያደረግኩላት ማለት ነው። ግን አገር ቤት በሆን ወላ ያሳይተ እዛ ጎረቤት፣ እዛ አግብቼ በነበር ሀገሬ ላይ ማለት ነው። እዛው ኑሬ በነበር እናቴ ጧት ማታ። ግን ያው ነሴብ የሆነው በቃ በስደት ሆነን ሳላገለግላት ሳልካዲማት ሄደች። አባቴም እንደዛው ላይ ረሃማቸው እና ቤተሰብን የሚያስደስት ሰው በቃ ፍቅር ያለበት ቤተሰብ ደስ ይለኛል። አላህ ፍቅር ይስጣችሁ፣ ፍቅር ይስጠን፣ ሰላም ለሀገራችን፣ ሰላም ለህዝባችን። ኢክሮዬ እንደዚህ የምታደርጊው ለሁሉም ትምህርት ይሆናል። በቃ እኔም እናቴን ባደረግኩላት ብሎ ብዙ ልጆች ይናሳሳሉ። ኢክራም የምታደርገው ነገር በጣም ጥሩ ነው። አላህ ይጠብቅሽ፣ ልጅሽ ምድግ ብላ ለአንቺን ብድርሽን በምድር ላይ የምትመልስልሽ ልጅሽም ተምራ አርጋ ጥሩ ስራ ይዛ አንቺን ከዛ በላይ የምታስቀምጥሽ፣ የምታስደስትሽ በይ ጠጪ ማዬ፣ አረፍ በይ የምትልሽ ልጅ ያድርግልሽ ልጅ ማለት ነው። በነገራችን ላይ አዱኒያ ደወራ ናት። የሰው ልጅ የዘራውን ያይዳል። አማቶቻችሁን የማትወዱ የባሎቻችሁን እናት የምታሰቃዩ፣ ወንድ ልጅን እየመከራችሁ ልጆችን እናትን እንዲጠላ የምታደርጉ አዱኒያ ደወራ ናት፣ አትቀርም የዘራችሁ ትታይዳላችሁ። ብላክስ ወንድ ልጅን ቢያገባ እናትህን ጠይቅ፣ ሄድዘይር ጠይቃት፣ ተንከባከባት፣ ብትሰርብህም ብታመናጭቅህም ቻላት፣ እናት ናት እኮ ማለት ይገባቸዋል። ወላሂ ነው እምላቸው። ለምን እናት ናት፣ ማህመካን እናት ናት። የእናት ተሀተል እግራቸው ስር ነው የጀነት በር። እናት አዱኒያ ላይ ሮህሮህ ነች። እናት ግን አኬራ ላይ ያሉ ትጨክናለች። እናት አባት አኬራ ላይ ሩህሩህ ነው የሚሆነው ግን የእናት አቅ ደግሞ ከባድ ነው። አዱኒያ ላይ እሩህ እሩህ ናት፣ ለእኛ ታዝናለች፣ ትጨነቃለች፣ ታትበላ ታበላለች፣ ታትለብስ ታለብሳለች። ግን እዛ ላይ በቃ ካመለጠች በኋላ እዛ ላይ ትጨክናለች አሉ። ስብሓናላህ። አላህ እና በህይወትም ያለሉ ሰደቃ በመሰደቅ ቁርአን በመቅራት ሰደቃ በመስጠት ለእናታችሁ በቃ ይሄንን ማቀበል ነው ያለብን። እኔ እናቴ የለችም ብዬ ዝም አልልም። በረመዳን በሁሉም አጋጣሚ ለሚስኪኖች ባለኝ አጋጥም ለመስጂድ መስሪያ ስሰጥ ስነይት ለአባቴ ለእናቴ ነይቼ ነው እማረገው ማለት ነው እና ያ ያ ይደርስላቸዋል። አላህ ይወፍቀን ሁላችሁም እንደዛ አድርጎ። ዛሬ ወላሂ ስሜታዊ ስሜታዊ እኔ እንጃ አለቀስኩት። ቀስ ኢክራም ላይ ኢክራም ዩቱብ ላይ ኢክራም ማማ ጨቤ ብላችሁ ሰርች አድርጋችሁ ሂዱና ታይዎታላችሁ። እውነታውን ማለት ነው እዛ ላይ እናታችሁን የምትወዱ እና ኢክራም በእርዝቅ እርዝቅ ላይ በእርሜ እርሜ ላይ መልካም ነገር ሁሉ ያድርግልሽ። እናትን ማስደሰት ቀላል ነገር እንደዚህ ጭብጥ ስትል በቃ እናቴ እናት የምትመጣ ማለት ነው። ወይ እናት የቶ ሲሳሳዝ ነው በቃ ኩርትም ብለው ቁጭ ሲል እናት በቃ እናቴ ትላለች። የእኔ የኔ ቁንጅና የእናንተ ናቸው፣ ውበቴ እናንተ ናቸው። በቃ በያምርብኝ ቢያምርብኝ አግኝጫለሁ በልጅነቴ አምሮቤ ትላለች እናቴ። ቆንጅዬ ነበረች። እኔ እናት ግን ስትወልድ በቃ ብዙ ነገር ልጅ ለማሳደግ ብዙ መስዋዕት ይከፍላል። ግን ያሳደገችበትን ግን ጀዛዋን መለስላቸዋለን። ማይመለስላቸው እናቶችም አሉ። አላህ ያኛውን ሀገር ያሳምርላቸው። ሀገራችንን ሰላም ያድርግልን። ላይክ፣ ሼር አድርጉ። ይቅርታ እንግዲህ ያልቃሻ መልካም ነገር ሰ ያስለቅሰኛል። በተለይ የእናት ፍቅር የአባት ፍቅር ቤተሰብ ፍቅር በስደት ሆና ተሰጣጧቸው ከባድ ነው። የሰው ልጅ ማህመካን ምንም ይዘን አንሄድም። ወደ ቀብር ስንገባ የላ ስራችን ነው። ሁሉም ይተሳሰባሉ። እና ላይ ከሸር አድርጎልኝ። ኢንሻአላህ በካይደ ስራ የምንተሳሰብ ያደርገን፣ አገራችንን ሰላም ያደርግልን። ሰላም ለህዝባችን፣ ሰላም ለሀገራችን። ላለው ውድ አገሬ ልጆች አላህ ይወፍቃችሁ። ተነፋረኩ ኮላይ አልችልም እኔ ወላሂ ያስለቅሰኛል። እኔ ምን እንጃም ያሳዝን ነገር ሳይ በቃ በተለይ በእናት ባባት ዙሪያ ላይ በጣም ያስለቅሰኛል ማለት ነው። እና ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። አገራችንን ሰላም ያደርግልን አላህዬ፣ ያሰብነው ሁሉ ተሳክቶ በሰላም በጤና ለሀገራችን ያብቃን እላለሁኝ። እህት ወንድሞቼ ሰላም ሁኑ፣ ሰላማችሁ ይብዛ።